ሰበር ዜና ጥቅምት 21 2018። ጤና ይስጥልኝ አድማጭ ተመልካቾች፣ እንደምናረፈዳችሁ የሰዓቱን አበይትና መሰበር ዜናዎች ይዤ ቀርቤ ያለው። በቅድሚያ አርዕስተ ዜናዎቹን በማስቀደም እጀምራለሁ። አሁን በዚህ ሰዓት በወልዲያ ከተማና በወልዲያ ዙሪያ በታንክና ዙ23 የታገዘ መሬት ያንቀጠቀጠ ውጊያ እየተደረገ ነው። ፋኖ ከተማዋን አስፈላጊ በሆነ ሰዓት ለመያዝ ዝግጁ መሆኑም ተነግረዋል። አገዛዞ በተኮሳቸው የታንክ ቅንቡላዎች ንጹሐን መገደላቸውና መቁሰላቸው ተረጋግጧል። አሁን በዚህ ሰዓት ከባድ ጦርነት በወልዲያ እየተደረገ ካለበት ቦታም ዝርዝር ይዘናል። እንዲሁም በጋሸና ዙሪያ የብልጽግና ጦር በፋኖ ኃይሎች አይቀጡ ቅጣት ተከትቷል። በዝርዝር መረጃውን እናስደምጣችኋለን። ወዲህ ደግሞ በጎንደር ሀብቴ ወልዴና ደረጀ በላይ በጥምረት በመሩት በርካታ ውጊያም ጎንደር ድል በድል ሆናለች። የአገዛዙ ካምፖች ሲደረመሱ ፋኖ ከተሞችን ተቆጣጥሯል። የሬሳው ክምር የሚያነሳው ጠፍቷል። የብልጽግና ጦር በከፍተኛ ሁኔታ ሙትና ቁስለኛ ሆኗል ተብሏል። ዝርዝር ይዘንበታል። እንዲሁ የፋኖ መሪ ከውጊያው ስፍራም ጋብዘናል። ተጨማሪ መረጃም ያጋራናል። ወዲህ ደግሞ አብይ መንግስት በአዲስ አበባ ፋኖ ገባብን በሚል ብልጽግና ከወረዳ ባለስልጣናት እስከ ሚኒስትር ደረጃ ላሉ ባለስልጣናት ጥበቃውን በሶስት እጥፍ ማጠናከሩ ተነግሯል። ፋኖ በአዲስ አበባ ኦፕሬሽን ሊሰራብን ተዘጋጅቷልን ብለዋል ጠቅላይ ሚኒስተሩ። የአዲስ አበባ ህዝብ ከሌላ አይሆነንም ቢችል ቤተ መንግስቱ ላይ ቦምብ ቢወረውር ደስ ይለዋል ሲሉም ተደምጠዋል። ዝርዝር ዘገባ አሰናድተናል። ወዲህ ደግሞ ድሬድዋ የኦሮሞ ነበረች የሚለው የጠቅላይ ሚኒስተሩ ንግግርና በአርሲ የተገደሉት የክርስቲያኖች ጉዳይ በመረጃ ሰዓታችን የሚዳሰሱ ጉዳዮች ናቸው። ሰላም ጤና ይስጥልኝ አድማሽ ተመልካቾች፣ እንደምንቆያችሁ ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ ሆናችሁ አድማሽ ተመልካቾች ቪዲዮ ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ተብሩ ዘንድ እንጠይቃለን። እንዲሁም በኮመንት ድል ለህዝብ ልጆች፣ ድል ለጀግኖቹም እያላችሁ ህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታም ወደ መረጃዎች ያለፍኩኝ እስከ ፍጻሜው ድረስ አብራችሁኝ ቆዩ። በኢህአደግ ዘመን ብዙ ሰርተውበታል። በተለይ ድሬዳዋ ላይ ድሬዳዋ የኦሮሚያ ክልል አካል ነበረ በህገ መንግስቱ። ሶማሌዎች እና ኦሮሞዎች ወንድማማች ሆነው ለብዙ ዓመት ኖረዋል። ድሬዳዋ ጋር የይገባኛል ጥያቄና ክርክር ተፈጠረ ሲፈጠር በኢህአደግ ዘመን በዚህማ አንጨቃጨቅም። ድሬዳዋ ከኦሮሚያ ይነጠልና ለፌደራል መንግስት ይሁን፣ ሶማሌ አንዱን ተርም ከንቲባ ይሁን፣ አንዱን ተርም ኦሮሞ ከንቲባ ይሁን ብለው አስማሙ። ቀዳሚ ወዳደረኩት ዘገባ አልፋለሁ። ድሬዳዋ ከተማ የኦሮሚያ ነበረች የሚለው የጠቅላይ ሚኒስትር አብይ አህመድ ንግግር በሶማሌ ተወላጆች ዘንድ ተቃውሞ አስነሳል። ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት ፊት ለፊት ድሬዳዋ ከተማ የኦሮሞ ነበረች ማለታቸውን ተከትሎ ንግግራቸው በሶማሌ ማህበረሰብና ሊሂቃን ዘንድ ከፍተኛ ቁጣንና ተቃውሞን አስከትሏል። ጠቅላይ ሚኒስትሩ ድሬዳዋ ከተማ የኦሮሚያ ነበረች የሚል ንግግር ያደረጉት ባሳለፍ ነው ማክሰኞ በተካሄደው ስድስተኛ የህዝብ ተወካዮች ምክር ቤት አምስተኛ ዓመት የስራ ዘመን ሁለተኛ መደበኛ ጉባኤ ላይ ነው። የጠቅላይ ሚኒስትሩን ንግግር ተከትሎ የሶማሌ ፖለቲከኞች፣ ምሁራንና የሚዲያ ባለሙያዎች ቁጣቸውን እየገለጹ እንደሚገኙ በሶማልኛ ቋንቋ ዘገባዎች ከሚያሰራጩ የሚዲያ ተቋማት የሚወጡ መረጃዎች ያሳያሉ። ከትላንት በስቲያ በህዝብ ተወካዮች ምክር ቤት ማብራሪያ ከተሰጡባቸው አጀንዳዎች መካከል አጨቃጫቂ የድንበርና ወሰን ጉዳዮች አንደኛው ሲሆን ጠቅላይ ሚኒስትሩ ድሬዳዋ ከተማ ከኢህአዴግ በፊት የኦሮሞ አካል ነበረች ሲሉ መደመጣቸው ይታወሳል። ጠቅላይ ሚኒስትር አብይ አህመድ ድሬዳዋ ከተማ ከኢህአዴግ መምጣት በፊት በህገ መንግስቱ መሰረት የኦሮሚያ አካል ች የሚል ንግግር ካደረጉ በኋላ ከኦሮሚያ ተገንጥላ ሄዳለች ሲሉም የተደመጡ ሲሆን የተለያዩ የሶማልኛ ቋንቋ የበይነ መረብ ሚዲያዎች ልሂቃኖችና ፖለቲከኞች ዋነኛ ትኩረታቸው በዚህ ጉዳይ ላይ አድርገው ጠንካራ ተቃውሞም እያሰሙ ይገኛሉ የጠቅላይ ሚኒስተሩን ንግግር ተከትሎ ድሬዳዋ የኦሮሚያ አካል ለመሆኗ ምንም አይነት ታሪካዊ ማስረጃ በሌለበት ሁኔታ አብይ አህመድ ጉዳዩን የገለጹበት መንገድ የግዛት ማስፋፋትና በኃይል የመዋጥ አካል ነው ሲሉ የሶማሌ ተወላጆች ጠንካራ ተቃውሟቸውን በማሰማት ላይ ይገኛሉ። በሶማሌ ፖለቲካ ባላቸው ተደማጭነት የሚታወቁትና በኦሮሚያና ሶማሌ ክልል መካከል በድሬዳዋ ላይ በሚነሳው የባለቤትነት ክርክር ዙሪያ በብርቱ ተሟጋችነታቸው ለተደጋጋሚ ስር የተዳረጉት አደም አላሌን ጨምሮ በርካታ የሶማሌ ሊሂቃን በጠቅላይ ሚኒስትሩ ሰሞንኛ ንግግር ላይ ጠንካራ ትችትና ተቃውሞን በማሰማት ላይ ይገኛሉ። የሶማሌ ተወላጆች በጠቅላይ ሚኒስትሩ ላይ ባነሱት የግዛት ጥቅልላ ተቃውሞ ድሬዳዋ ከዚህ ቀደም በየትኛውም ዘመን የኦሮሚያ ካልሆና እንደማታወቅ እንዲሁም ከኢህአዴግ በፊትም የኦሮሞ ክልልን ጨምሮ በኢትዮጵያ ክልላዊ አወቃቀር እንዳልነበር የሚያሳዩ ታሪካዊ ዳራዎችን እየጠቀሱ በመሞገት ላይ ይገኛሉ። በሶማልኛ ቋንቋ ከሚተላለፍ የሚዲያ አውታሮች የሚወጡ መረጃዎች እንደሚያሳዩት ድሬዳዋና አካባቢዋ በቀዳማዊ ኃይለስላሴ የኢሳና ጉርጉራ አውራጃ በደርግ መንግስት ጊዜ ደግሞ የኢሳና ጉርጉራ ራስ ገዝ ተብሎ ይተዳደር ነበር እንጂ በታሪክ በኦሮሞ አስተዳደር ስር ሆነው አውቁን በማለትም ተቃውሟቸውን በማሰማት ላይ ናቸው። በሌላ በኩል የኦሮሞ ፖለቲከኞችና አመራሮች ድሬዳዋ ከተማና አካባቢው የኦሮሚያ አካል እንደሆነ በተለያዩ ጊዜያቶች ሲናገሩ የሚደመን ሲሆን ይህንን ተከትሎ በሁለቱ ማህበረሰቦች መካከል የግዛት ይገባኛል ውዝግብ ምክንያት በከተማዋና አካባቢው ባሉ ቀበሌዎች ዛሬም ድረስ የቀጠሉ ውጥረቶችና ግጭቶች ሲከሰቱ ሚስተ ተገልጿል። ከደርግ ወቅት ማግስት በተዘረጋው የብሄር ፌዴራሊዝም አወቃቀር ምክንያት በሶማሌና ኦሮሚያ ክልሎች ብርቱ ግዛት ይገባኛል ክርክር የሚነሳባት የድሬዳዋ ከተማ ከአዲስ አበባ በመቀጠል ተጠሪነቱ ለፌዴራል መንግስት በሆነ የከተማ አስተዳደር ስር በመተዳደር ላይ እንደምትገኝ ይታወቃል። የድሬዳዋ ከተማ ለበርካታ ዘመናት የተለያዩ ማህበረሰቦችን በአብሮነት አክፋ የያዘችና የፍቅር ከተማ ተብላም የምትታወቅ ብትሆንም ከተማዋን ከ1997 ዓ ም ወዲህ የኦሮሞና ሶማሌ ተወላጆች ብቻ እየተፈራረቁ ሲያስተዳድሯትም ኖረዋል። ይሁን እንጂ ከቅርብ ጊዜ ወዲህ በድሬዳዋና አካባቢው የድንበር ይገባኛል ግጭት በኦሮሚያና ሶማሌ ክልሎች እየተባባሱ የመጡ ሲሆን የሁለቱ ክልሎች ጸጥታ ኃይሎች በተለያዩ ጊዜያቶች በከባድ መሳሪያ ጭምር የታገዘ የተኩስ ልውውጥ እስከ ማድረግ መድረሳቸውን ከአካባቢዎች የሚወጡ መረጃዎች ያሳያሉ። የጠቅላይ ሚኒስተሩን ንግግር ተከትሎ ከሶማሌ ክልል መንግስት አመራሮችም ሆነ የሶማሌ ብልጽግና ፓርቲ እስካሁን የተሰጠ ይፋዊ አስተያየት ባይኖርም ጉዳዩ በመንግስት አመራሮች መካከል ውጥረት ሊያስከትል ይችላል ተብሎም ይገመታል። ነገር ግን ከሁለቱ ማህበረሰብ በተጨማሪም በሚያስገርም ሁኔታ በድሬዳዋ ከተማ 69 ነዋሪው የአማራ ተወላጅና የጉራጌ ተወላጅ ነው። ነገር ግን የአማራውና የጉራጌ ተወላጅ በኦሮሞና በሶማሌ ማህበረሰቡ ተውጦም በቁጥር የበላይ ቢሆንም አመራሮች ግን እንዳይሾሙ ተደርገው በሴራ ፖለቲካም ሲሽመደመድ ይታያል። ወደ ሌሎች ዘገባዎች አልፋለሁ። መንግስት ለአርሴው ግድያ ይቅርታ እንዲጠይቅና ካሳ እንዲከፍል ኢህአፓ ጠየቀ። የኢትዮጵያ ህዝባዊ ታዊ ፓርቲ ሃፓ ይህንን ያለው በዛሬው ዕለት ጥቅምት 21 ቀን 2018 ዓ ምት በወጣው መግለጫ ነው። ፓርቲው በመግለጫው በኦሮሚያ ክልል በምስራቅ አርሲ ዞን አስተዳደር ጥቅምት 14 ቀን 2018 ዓ ምት ለሊት በጉናና በምርት ወረዳዎች 17 ክርስቲያኖች፣ ጥቅምት 17 ቀን 2018 ዓ ምት ለሊት በሸርካ ወረዳ 3 ክርስቲያኖች፣ ጥቅምት 18 ቀን 2018 ዓ ምት ለሊት በሆሎንቆ ዋቢ ወረዳም 5 ክርስቲያ ሚኒስትሮች በድምሩ 25 የኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታዮች ምእመናን በአሰቃቂ ሁኔታ ተገድለዋል፣ በርካቶችም ቆስለዋል ብለዋል። ኢህአፓ በምእመናኑ ላይ የተፈጸመው ግድያና አካላዊ ጉዳትን አውግዞ መንግስት ተጠያቂነቱን እንዲያምንና ወንጀሉን የፈጸሙትን አካላት በአስቸኳይ ለፍርድ እንዲያቀርብም አሳስቧል። ለደረሰው ግድያና አካላዊ ጉዳት የተሰማውን ሀዘን የገለጸው ፓርቲው መንግስት ይቅርታ እንዲጠይቅና አስፈላጊ ያለውን ካሳ ለሚመለከታቸው ሁሉ እንዲከፍልም ጠይቋል። የፓርቲው መግለጫ ሲቀጥል ጉዳ ከደረሰባቸው ባለፈም የፓርቲው መግለጫ ሲቀጥል ጉዳቱ ከደረሰባቸው ባለፈም ማለትም የክርስትና እምነት ተከታዮችን ጨምሮም የእስልምና ተከታዮች ላይ ለደረሱት ጉዳይ ተመሳሳይ ይቅርታ እንዲጠይቅም አሳስበዋል። ከጥቂት አመታት ወዲህ የተባባሱት መጠን ሰፊ በእምነት በዘር ልዩነት ላይ የተሰማሩት ግድያዎች፣ አፈናዎች፣ እገታዎች፣ መፈናቀሎች፣ ንብረት ንጥቂያዎችና ውድመቶች በአስቸኳይ ሊቆም ይገባልን ብሏል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያኑ ቋሚ ሲኖዶስ ባወጣው በሚሰጠው መግለጫ መንግስት የዜጎችን የመኖር መብት እንዲያረጋግጥም አሳስበዋል። ነገር ግን ይህ ፓርቲን ጨምሮ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ይህ ጭፍጨፋና ዘግናኝ ጉዳይ የሚፈጸመው መንግስት መረበሆኑ የመንግስት አካላት መሆኑን ይዘነጉታል፣ አለያም ደግሞ እነሱም ተሳታፊ ናቸው። ይህ የምትመለከቱት ግለሰብ የናን ወረዳ አስተዳዳሪ ነው። ሰውየው በይፋም በተናገረው መሰረት ጭፍጨፋው ተፈጽሞለታል። ሰውየው ከሳምንት በፊት ይህንን ንግግር አድርጎ ነበር። የአማራ ጽንፈኞች መንገደኞች አርሶ ሊበላ መጣ እንጂ ውስጣችን ቁጭ ብሎ ታገልልን አላል ነው። እንደዚህ አይነት መብትም የለውም። እንደዚህ አይነት ታሪክም እኛ ጋር የላቸውም። ስለዚህ ለእነሱ ያለንን ጥላቻ መግለጽ የምንችለው ጥላቻችንን በመቃወም ብቻ ሳይሆን ታግለንና ገድለን እናሳያቸዋለን ማለት ነው። እናንተ ከፊት ለፊት ያላችሁ ወጣቶች ይህንን ኃይል ባለበት ሳይንቀሳቀስ የምትጨርሱበት በእጃችሁ የያዛችሁትን ዱላ እግዚአብሔር ካለ በቅርቡ ወደ ክላሽ ይቀይርላችኋል። በእሱ ንግግር መሰረት የተናገረውና ያለው ከሳምንት በኋላ ተፈጻሚ ሆኗል። ታዲያ ይህ ጭፍጨፋ መንግሥት መር ነው የምንለው ለዚህ ነው። በማስረጃም ይህንን ይመስላል። አሁን በቀጥታ ወደ ነባስ በር መንደር ከአማራ ክልል ወደ ተገኙ የጦር ግንባር መረጃዎች አልፋለው። ሰበር ዜና አንሻ ክፍለ ጦር ሰፊ ቀጠና ሸፍኖ ማጥቃት የመጣውን የብልጽግናን ኃይል በመመከትና መልሶ ማጥቃት በማድረግ በርካታ ኃይሉን በመምታት ታላቅ ድል ተጎናጸፈች። አፋባሃ ምስራቅ አማራ ቀጠና ሚሊክ እዝ አንሻ ክፍለ ጦር ከወቄጣ እስከ አቃት ቀጠና ዘርግቶ የመጣውን የአገዛዙን ሰራዊት ስራዊት በአንሻ ክፍለ ጦር እንዳልነበር ተደርጓል። ከጋሸናና ክፍላቄት በሁለት አቅጣጫ የመጣውን የብልጽግና ሰራዊት ስራዊት በመረምረም ሙትና ቁስለኛ በማድረግ የፋኑ ኃይሎች ታላቅ ድል ሰርተዋል። ቁስለኛውን በኦራል ሸራ አልብሶም ወደ ጋሸና ሲያገዝ መዋሉን የክፍለ ጦሩ ቃል አቀባይ ለሚዲያችን ገልጿል። በርካታ ኪሳራን ያስተናግደው የብልጽግና ኃይል ከአምስት በላይ የነፍስ ወከፈ መሳሪያም እየተማረከበት ሲሆን በቁጥር ያልተረጋገጠ ተተኳሽም ተማርከዋል። ከአንሻ ክፍለ ጦር በተጨማሪም ዞበል አምባ ክፍለ ጦር አምስተኛ ሻለቃ ከፋሽስቱ አገዛዝ ዙፋን ጠባቂ ሰራዊት ጋር ደላንታና ጋሸና መካከል ላይ ከባድ ትንቅንቅ በማድረግ ታላቅ ድል አስመዘገቡ። ዞበል አምባ ክፍለ ጦር አምስተኛ ሻለቃ በትላንትናው ዕለት ከደላንታ ወደ ጋሸና ኃይል ለመጨመርና ለማጠናከር ሲጓዝ የነበረውን የአገዛዙን ዙፋን ጠባቂ ኃይል ሙትና ቁስለኛ በማድረግ ድባቅ የመታችው ሲሆን ያለ የሌለ ኃይሉን ተጠቅሞ በመካናይዝድ ጭምር በመታገዝ ከ6 ሰዓት ያለነሰ ፊት ለፊት ከባድ ውጊያ ቢከፍትም በአግባቡ በመመከትና መልሶ በማጥቃት በማድረግ አንገቱን በማስደፋት የፋኑ ኃይሎች ድል መቀዳጀታቸውን አስታውቀዋል። ስለሆነም አገዛዙ በእግረኛ ሰራዊቱ ድሮንም እምነት ስለሌለው የምርኮኛው ብርሃን ጁላ ሰራዊት ኢላማውን ህዝብ ወደሚበዛበት አካባቢዎች አድረገ የመካናይዝ መሳሪያ መድፍ ዙ 23 እንዲሆን በ107 የታገዘ ድብደባ በማድረግ ሲዋጋ ቢውልም ዞ በላን በአምስተኛ ሻለቃ በርካታ ኃይሉን በመምታት ወደነበረበት መልሰዋለችም ተብለዋል። ከወሎ ስንወጣ ወደ ጎንደር አልፋለሁ። ወደ ጎንደር ከማለፌ በፊት ግን አድማሽ ተመልካቾቻችን፣ ወልዲያ ላይ አሁን በዚህ ሰዓት ከባድ ውጊያ እየተደረገ ነው። በእርግጥ ውጊያው አሁን መጀመሩ ነው። ዝርዝር መረጃ እዚህ ላይ ብዙ ማለት ባልችልም አሁን በዚህ ሰዓት ወልዲያ ላይ ከበድ ያለ ውጊያ እየተደረገ ነው። ከከተማዋ ዙሪያ እንዲሁም በከተማዋ መሃል ላይም ውጊያ እየተደረገ እንዳለ ነው መረጃው እየደረሰኝ ያለው። በድጋሚ ብልጽግና መከላከያ ሰራዊት ወልዲያ ጀነቶበር ሆኖም፣ በግዴለሽነትና በማናለብኝነት ወደ ሲቪሊያን በተኮሰው መድፍ ስሪንቃ ዙሪያ ወድዬ የሚባል ቦታ አርፎ አሁን በዚህ ሰዓት አንድ አስክሬን፣ አንድ ከባድ ጉዳተኛ ወልዲያ አጠቃላይ ሆስፒታል መግባታቸውንም አረጋግጫለሁ። በምስሉ ላይ እንደምትመለከቱት ማለት ነው። አገዛዙ ከበድ ያለ ውጊያ ከፋኖ ነው ስለገጠመው አሁን በዚህ ሰዓት ከባባድ መሳሪያዎችን እየተኮሰ ነው። ከባባድ ታንኮችን እንዲሁም የድሮን ቅኝትም አሁን በዚህ ሰዓት እየተደረገ ነው። እንግዲህ አገዛዙ እንደሚታወቀው የፋኑ ኃይሎች ምታቸውን ሲያበረቱበት የፋኖ ኃይሎች እንዲመለሱ ከሚያደርግባቸው ዘዴዎች አንዱ ንጹሃን ላይ ከባባድ መሳሪያዎችን መተኮስ፣ ስለዚህ ፋኖ ንጹሃን እንዳይጎዱ በማለት ወደ ኋላ እንዲሸሽ ማድረግ ማለት ነው። ታዲያ ይህንን ስትራቴጂ አሁንም አገዛዙ ስራዬ ብሎ እየተጠቀሙ ነው። ዓለም አቀፉ ማህበረሰብ ይህንን ሊመለከተው ይገባል። ነገር ግን አሁን በዚህ ሰዓት እጅግ የገለጠ ከባድ መሳሪያዎች የሚሰሙበት በጣም ከባድ የተባለ ውጊያ በወልዲያና በወልዲያ ዙሪያ እየተደረገ ነው። ውጊያው ሲጠናቀቅ በርካታ ዝርዝር መረጃዎችን ይዤላቸው የምቀርብ ይሆናል። በጎንደር ቀጠና እርቁ ከተበሰረ ማግስት ጀምሮ ሁለቱ እዞች በጋራ ባካሄዷቸው ወደ ውጊያዎች አመርቂ ድሎችን እያስመዘገቡ መሆናቸው ታወቀ። በአርበኛ ሀብት ወልድ የሚመራው በአፋ ባሃ በላይ ዘለቀ እዝና በአርበኛ ደረጀ በላይ የሚመራው በአፋ አደ ጎንደር ጠቅላይ ግዛት እዝ በጋራ በመሆን በማክሰኝ ከተማ በሶስት አቅጣጫ በከፈቱት ጥቃት በርካታ ቁጥር ያለው የጸረ አማራው ብልጽግና ቡድን ወታደሮች ሙትና ቁስለኛ መደረጋቸው ታውቋል። መብረቅ የእርምጃ ነው በተባለው በዚህ ውጊያ የፋኑ ኃይል ወደ ከተማዋ ሰርጎ በመግባት የብልጽግና ጦር ወታደሮች ካምፖችን ማውደም የቻለ ሲሆን፣ በተመሳሳይ የብልጽግና ኃይል የሚይዘው የሚጨብጠው አቶም ድንብርብር ወጥቶ መዋሉ ነው ሚዲያችን ለማረጋገጥ ይቻለው። በተመሳሳይ ሁለቱ ግዙፍ እዞች በጋራ በመሆን በምዕራብ በለሳ አብያና ድርቃ እንዲሁም ልደታ በተባሉ አካባቢዎች ላይ በወሰዱት እርምጃ በርካታ ቁጥር ያላቸው የአገዛዝ ወታደሮች መደምሰሳቸውም ተረጋግጠዋል። በአፋ ባሃ በላይ ዘለቀ እዝ ዳግሜ ቴዎድሮስ ኮርሰር ከሚገኙት ከጎንደር በጋሸው ክፍለ ጦር ከጥቁር አንበሳ ክፍለ ጦር የተውጣጡ አሃዶች እንዲሁም በአፋ አሃድ ጎንደር ጠቅላይ ግዛት እዝ ክፍለ ጦሮች በጋራ በመሆን ትላንትናው ለ ትላንትና ከረፋት ጀምሮ እስከ አመሻሹ በምዕራብ በለሳ አብያ ድርቃና ልደታ በተባሉ አካባቢዎች ላይ በወሰዱት እርምጃ በርካታ ቁጥር ያላቸው የአገዛዙ ብልጽግና ቡድን ወንበር አስጠባቂ ወታደሮች መገደላቸውን ጣቢያችን ከሁለቱም ዞች ያገኘው መረጃ ያመላክታል። ፈጣንና ልዩ ማጥቃት በተደረገበት በዚህ ውጊያ አገዛዙ የሚመካባቸው ወታደሮቹ ጥቃቱን መቋቋም ከብዷቸው ሙስና ቁስለኛ ከመሆን የተረፉት ወደ አርባያ በለሳ መፈርጠጣቸውም ታውቋል። እነዚሁ ሁለት እዞች በጋራ በመሆን ከቀናት በፊት በማዕከላዊ ጎንደር አለፋ ወረዳና በምዕራብ ጎንደር ቋራ ወረዳ የወሰዱት ጠንካራ እርምጃ ከ60 በላይ የአገዛዝ ወታደሮች ሲገደሉ ከ48 በላይ የሚሆኑ ደግሞ ስለመቁሰላቸው ሚዲያችን በእለቱ መዘገቡም አይዘነጋም። በማዕከላዊ ጎንደር አለፍ ወረዳእና በምዕራብ ጎንደር ቋራ ወረዳ በተደረጉ ውጊያዎች በበላይ ዘለቀ እዝ በኩል ከመይሳው ካሳ ቋራ ሜዲላ ክፍለ ጦርና በጎንደር ጠቅላይ ግዛት እዝ በኩል ደግሞ በቅጽል ስሙ አባ ቆስቁስ በመባል በሚጠራው በአርበኛ ክንዱ የተመራ የፋኖ ኃይል ግራ ቀኝ በመምታት በመጣ ሀመር በደለጎ ከተማ የመሸገውን የብልጽግና ነ ሰራዊት ዶጋመድም አድርጎታል። በዚሁ ውጊያ ከ60 በላይ የአገዛዙ ወታደሮች ሲገደሉ ከ48 በላይ የሚሆኑት ደግሞ መቁሰላቸውም ተረጋግጧል። በጎንደር ቀጠና በአርበኛ ሀብቸ ወልድ የሚመራው በአፋ ባህር በእኛ በላይ ዘለቀዝ እንዲሁም በአርበኛ ደረጃ በላይ የሚመራው በአፋ ሀደጎንደር ጠቅላይ ግዛት እዝ ከበርካታ ቀናት ውይይትና ንግግር በኋላ በአማራ ሕዝብ ላይ የተደቀነውን የህልውና አደጋ ለመመከት የሚያስችል ልቦናዊ ወንድማዊ እርቅ መፈጸማቸውን ሚዲያችን ጥቅምት አራት ቀን 2018 ዓ.ም ተምረት በነበረው የምሽት ዜና ወጃው መዘገቡ ይታወሳል። ሁለቱ አደረጃጀቶች ላለፉት ሁለት አመታት በውጪና በውስጥ ሰርጎ ገቦች በእጅጉ ሲፈተኑ የቆዩ ሲሆን የጠላትን እጆች በመቁረጥ ከጥቅምት አራት ቀን 2018 8 ዓመተ ምህረት ጀምሮ ታላቅ የምስራች ካሰሙ በኋላ በጋራ በመሆን በብልጽግና ላይ ያንን መራር ኃይል ክንዳቸውን ያለ ርኃይ እያሳረፉበትም ይገኛሉ። ከዚህ ውጊያ ጋር በተያዘ እንዲሁም ሌሎች የውጊያ መረጃዎችን በተለይ ጎንደር ላይ ያሉ የውጊያ መረጃዎችን ሊሰጠን የቋራ ሜዴላ ክፍለ ጦር ህዝብ ግንኙነት ኃላፊ አርበኛ አስቻለው አለባቸው በስልክ መስመራችን ላይ ይገኛል። ተጨማሪ አድምጠን እንመለስ። ጤና ይስጥልኝ አርበኛ ያስቻሉ አለባቸው። በቋራ አራት ቀኑን ያስቆጠረው ውጊያ እየተደረገ ነው የሚገኘው በአካባቢው ያለው አሁን አሁናዊ ሁኔታ ምን ይመስላል? ለአድማጭ ተመልካቾቻችን መረጃውን ብታጋራልን፣ አመሰግናለሁ። አርበኛ ያስቻሉ አለባቸው እባላለሁ። የአማራ ፋኖ ብሔራዊ ልሰሜን አማራ ቀጠና በላይ ዘለቀ ህዝብ መይሶ ካሳ ሁለተኛ ኮር የቋራ ለጦር ህዝብ ግንኙነት መምሪያ ኃላፊ ነኝ። እንግዲህ እንደሚታወቀው እንግዲህ ከሰሞኑ እንግዲህ ያው ዛሬ እንግዲህ ለአራተኛ ጊዜ የቀጠለው በቋራ ወረዳ ከሚገኘው ወንበልጌ የጀመረው ጦርነት ጦርነቱ ተፋፎ መቀጠሉ ነው የሚያሳየን። በዚህም እንግዲህ በጣም ይበል የሚያሰኝ የአንድነት የትብብር የአውደውጊያ የተካድነው ያለው በዚህ እንግዲህ የሰሜን አማራ ቀጠና ወይ በላይ የዘለቀ እዝ አካል የሆነው ማለት ነው የመይሰው ካሰሩተኛ ኮ የቋራ ወሚላ ክፍለ ጦር እና እንዲሁም ደግሞ የጠቅላይ ግዛቱ አካል የሆነው ደግሞ በጌ ምድር ክፍለ ጦር ሁሉም እንግዲህ በክፍለ ጦር ከፍተኛ አመራሮች፣ በብርጌድ ከፍተኛ አመራሮች እየተመራ ነው እንግዲህ ጦርነቱ በጥበብ እየተከናወነ ያለው። በዚህም እንግዲህ እንደሚታወቀው እንግዲህ የቋራው ለክፍለ ጦር የነብሮ ብርጌድ፣ ዳግማዊ ቴዎድሮስ ብርጌድ አመራሩ ጨምሮ፣ እንዲሁም የቋራው ለክፍለ ጦር ከፍተኛ አመራሮችን ጨምሮ፣ የበጌ ምድር ክፍለ ጦር ከፍተኛ አመራሮችን ጨምሮ ነው እንግዲህ እጅግ አስጨራሽ ውጊያዎችን እያደረጉ ያሉት አራተኛ ቀን አስቆጥሯል። እንግዲህ በዚህ አካባቢው በጣም ጫካ ከመሆኑ እና በጣም ገደላማ ከመሆኑ ጠላት እዛው ተመቶ እዛው በራሱ እየተቀበረ ያለበት ሁኔታ ነው ያለው። እንግዲህ የጠላት ሞት ቁጥር በጣም ከፍተኛ ነው። በዛው ልክ የሟች ቁጥሩም ከፍተኛ እንዳለ ሆኖ ደግሞ ከፍተኛ የጠላት ቁስለኛም እንግዲህ ወደ ገንዶዋና ገለጎ ሆስፒታል እየገባ መሆኑን ነው ያረጋገጥ ነው ያለ ነው እንዲሁም ያድማበታኝና የጸረ ሽምቅ አካላትም እንደዚሁ የተደመሰሱበት ሁኔታ ነው ያለው ጠላት እንግዲህ በአጠቃላይ ወንበልጌና አካባቢው ላይ ተራራ ላይ መሽጎ ነው ያለው እንግዲህ በዚህኛው ጀግኖች እየለበለቡት ነው በዛ ላይ እንግዲህ ምንም አይነት የምግብ አቅርቦት ባለማግኘቱ በራሱ በራብና በኋጥምም እየተቆላና እያራና እያለቀ መሆኑን ነው የተረዳ ነው እንግዲህ ክልፍልፉ የብርሃን ውጅላ ወታደር አሁንም በተለይ ከምዕራብ ጎንደር ከገንደዋ ተነስቶ ሽንፋን አቆራርጦ ወደ ድዋብ አካባቢ እያመራ ያለ ጠላትም አለ። በተመሳሳይ ቁጥር የነበረ ጠላትም እንዲሁ ለኔስማን አለኝ እኔ እዚህ አካባቢ ይቆጣጠሩኛል የሚል ስጋት አድሮበት በተመሳሳይ ወደ ብኛኛ በሚባል አካባቢ ላይ ያመራበትና ያቀናበት ሁኔታ ነው ያለ። ነገር ግን አናብስቶች አሁንም ከምን ጊዜውም በላይ አራት አይና ሆነው የጠላትን እንቅስቃሴ እየተቆጣጠሩና አይቀጥ ቁጣት እየቀጡ ነው የሚገኙት። በተመሳሳይ እንግዲህ በጅናል መድፍም በድሽቃና በሞርተር መቆጣጠር ያልቻለው የጠላት ኃይልም ዛሬም በተመሳሳይ በቋራና አካባቢ የከፍተኛ የሆነ የድሮን እንቅስቃሴ ሲያደርግ ቆይቷል ማለት ነው። ለዚህም እንግዲህ ማህበረሰባችን ከምንጊዜውን በላይ ራሱ እንዲጠብቅ የምል መልእክት በትናንትናው የአድማስ ተመርካቾቻችን ተመልካቾቻችን ያደረስኩ መሆኑ ይታወቃል። አሁንም ውጊያዎች እንደተጠናከሩ ነው ያሉትኝ ጠላት ያለው አማራጭ ለእጅ መስጠትና እና ያለውን መሳሪያ ማስረከብ ብቻና ብቻ እንዳለ አደገን ነው የተረዳ ነው እኛም ስለዚህ ምናልባት ተጨማሪ አጠቃላይ ሁኔታዎችን ደግሞ እንግዲህ ሌሎችን የከፍተኛ የሀዝ ቁጥሮችን ለማስቀመጥ እየገጠመን ያለው ምንድነው የተራራማ ከመሆኑ አንጻር ጠላት እዛው አካባቢ እየገባ እየራረና እያለቀ ለመሆኑ ማረጋገጥ ችለናል። በቀጣይ ግን እሱም ሙሉ አጣርተን ደግሞ መረጃውን ለአድማጭ ተመልካቾቻችን የምናደርስ ይሆናል። እንግዲህ አራተኛ ቀን ያስቆጠረው አውደ ውጊያ ተጠናክሮ መቀጠሉነን ለሁሉም አድማጭ ተመልካቾች ለማድረስ ነው። እና በጥምር ይህ በእንዲህ እንዳለ ወደ አዲስ አበባ ስናልፍ ፋኖ አዲስ አበባ አለ፣ ለኦፕሬሽን እየተዘጋጀ ነው በሚል የባለሥልጣናት ጥበቃ በሶስት እጥፍ መጠናከሩን የውስጥ ምንጮቻችን ገለጹ። ከሰሞኑን የደህንነት ቢሮ የፋኑ ኃይሎች በአዲስ አበባ እንቅስቃሴ እያደረጉ ነው የሚል ሪፖርት ማቅረቡን ተከትሎ እንዲሁም የአዳንቻቤም የጸጥታ ቢሮ እንጀራ አዟሪ ሳይቀሩ የአማራ ተወላጆችን የፋኖ ደህንነት ናቸው ብሎ ማሰሩን ተከትሎ ፋኖ አዲስ አበባ ገባብን በሚል ከወረዳ ባለስልጣናት ጀምሮ እስከ ሚኒስትር ደረጃ ጥበቂያቸው በሶስት እጥፍ መጠናከሩ ተነግሯል። የሸዋ ፋኖ ከሰሞኑን በረራ የሚባል በአዲስ አበባ ኦፕሬሽን የሚሰራ ብርጌድ ማቋቋሙን ተከትሎ በብልጽግና ቤት ሽብር ተፈጥሯል። ባለፈው ሳምንት እንዲሁም በዚሁ ሳምንት የፋኖ ኃይሎች በተለያየ አፋባሃ ጦር ሸኖን ጨምሮ በአዲስ አበባ አፍንጫ ስር የተፈጸሙ የፋኖ ጥቃቶች አራት ኪሎ ያለውን የአገዛዙን ኃይል አስጨንቆታለም ተብሏል። ከዚህ ቀደም አብይ አህመድ ከደህንነት ክፍላቸው ጋር በነበራቸው ቆይታም አዲስ አበባ ያለው ሕዝብ ከሌላ የሚሆን አይደለም ቢቻለው እዚሁ ቤተ መንግስት ቦምብ ቢወረውር ደስተኛ ነው። ስለዚህ ጥበቃው በሶስት ጥፍ ይጠናከር ማለታቸው አይዘነጋም። ከዚህ ንግግር በኋላ ንግግራቸው ሶስት ወር እንኳን ሳይሞላው ዳግም በሶስት ጥፍ እንዲጨመር ጥበቃም አዘዋል። በሁለት ወር ውስጥ ስድስት ጥፍ ጥበቃ እንዲጨመር አዘዋል እንደማለት ነው። ይህ የሚያሳየው አገዛዙ ምን ያክል ድንጋጤ ውስጥ እንዳለም ነው ተብሏል።